ካሜሮንን ለ43 ዓመታት ያስተዳደሩት ፖልቢያ በካሜሮን ድምፅ ሰጡ። ግብጽ ለኢትዮጵያ የማስጠንቀቂያ መልእክት በፕሬዝዳንቷ አልሲሲ አማካኝነት አስታወቀች። እንዴት አሉ? ይህ ሀሳብ ሚዲያ ነው። አብረውን ቢሰሩ ደስ ይለናል። በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉ ትምህርትና አገልግሎት አለዎት! ጥራቱን በጠበቀ ፕሮዳክሽን የልቦትን በሚያደርስ መልእክት አጅበን እናስተዋውቅሎ በ ወይንም በ011125030 ይደውሉልን። ኑ አብረን እንስራ። ሀሳብ ሚዲያ ሁሉም ነገር ከሀሳብ ይጀምራል። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ይህ ሀሳብ ሚዲያ ነው። በመግቢያችን ላይ የሰማችኋቸውን መረጃዎች በዝርዝር እናስደምጣቸዋለን። ከመረጃዎቻችን ጋብራችሁ እንድትቆዩ በትህትና እየጠየቅን ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። አሁን ወደ ዝርዝሮቹ እናልፋለን። ካሜሮንን ለ43 ዓመታት ያስተዳደሩት ፖል ቢያ በካሜሮን ድምፅ ሰጡ። ካሜሮን ፕሬዝዳንቷን ለመምረጥ ምርጫ እያደረገች ሲሆን ሀገሪቱን ለ43 ዓመታት በፕሬዝዳንትነት ያስተዳደሩት ፖል ቢያ በትናንትናው ድምጻቸውን ሰጥተዋል። በዓለም ላይ እድሜያቸው የገፋና ለበርካታ አመታት በስልጣን ላይ ከቆዩ የአፍሪካ መሪዎች አንዱ የሆኑት ፖል ቢያ የስልጣን ዘመናቸውን ለተጨማሪ ሰባት አመታት ሊያራዝም በሚችለው ምርጫ ላይ ለመመረጥ ድምጽ መስጠታቸው ታውቋል። በመጀመሪያው በካሜሩኑ ፕሬዝዳንት በአህመዱ አሂጆ የስልጣን ዘመን አምስት ጊዜ ጠቅላይ ሚኒስትር በመሆን ያገለገሉት የ92 አመቱ ፖል ቢያ 30 ሚሊዮን ህዝብ ያላትን ካሜሩንን ለስምንተኛ ጊዜ በፕሬዝዳንትነት ለመመረጥና ሀገራቸውን ለመምራት ተዘጋጅተዋል። ከዚህ ቀደም በነበራቸው የምርጫ ውድድር ከ11 ተፎካካሪ ከተሽከርካሪዎቻቸው ጋር ፊት ለፊት ተፋጠው የነበሩት ፖልቢያ ከስልጣናቸው እንዲለቁ ጥያቄ ሲቀርብባቸውም ቆይተዋል ፖልቢያ ከስልጣን እንዲለቁ ጥያቄ በማቅረብ ቀዳሚውን ድርሻ የያዙት በፖልቢያ መንግስት ስር ቃል አቀባይ በመሆን ሀገራቸውን ሲያገለግሉ የነበሩት ኢሳባ ካሪ ሲሆኑ ይህም ድርጊታቸው በርካቶችን እንዳስገረመም ሲገለጽ ቆይቷል የፖልቢያ መንግስት የሚፈጽማቸውን ስራዎች ሲያስታውቁ የነበሩት ከውጭ ሀገራቶች ጋር የሚያደርገውን ዲፕሎማሲያዊ ግንኙነት ሲገልጹ የነበሩት ኢሳባ ካሪ እሳቸውንም ሆነ መላውን የካሜሮንን ህዝብ ሲያስተዳድር የነበረውን የፖልቢያን መንግስት በመተው ስራቸውን በገዛ ፍቃዳቸው በመልቀቅ ተቃዋሚዎች መቀላቀላቸውም ይታወሳል። የካሜሮን ህዳሴ ንቅናቄ ፖለቲካ ፓርቲ መሪ የሆኑትን ተፎካካሪያቸውን የ71 አመቱን ሞሪስ ካፕቶን ከምርጫ ውድድር ላይ እንዲሰረዝ ያደረጉት የካሜሮኑ ፕሬዚዳንት ፖል ቢያ በአሁኑ ወቅት በካሜሮን ምድር የሚደረገው ምርጫ ሊያሸንፉ እንደሚችሉ ተንታኞች እየገለጹ ይገኛል። በዘንድሮ አመት የሚመረጠው ፕሬዚዳንት ማንም ይሁን ማን የካሜሮን ችግር የሚፈታ መሆን እንዳለበት ካሜሮናውያን መናገራቸውን አልጀዚራ ዘግቧል። ከ2023 ጀምሮ የሀገሪቱ ጂዲፒ እያደገ በነበረበት ወቅት የስራ አጥነት ለማገናኘት የሸቀጦች ዋጋ መጨመር ዝቅተኛ የገቢ ምንጭ ያላቸውን ካሜሩናውያንን እየጎዳ መሆኑም ተገልጿል። ምርጫውን ተከትሎ በአባቷ ሀብትና ንብረት ቅንጡ ሕይወቷን እያሳለፈች የምትገኘው የፖል ቢያ ሴት ልጅ ብራንድ ቢያ ዘንድሮ በሚደረገው ምርጫ ላይ ለአባቷ ድምፅ እንደማትሰጥ መናገሯን ሮይተርስ በዘገባው ይፋ አድርጓል። የ25 ዓመቱ ካሜሩናዊ ክርስቲያን ካሞስ መንገዶች እንዲጠገኑ፣ ንጹህ የመጠጥ ውሃ እንዲኖር፣ የኤሌክትሪክ ኃይልና ምግብም እንደሚፈልግ አስታውቋል። I want Our about basics the political leadership should be able to guarantee citizens. በካሜሮን ምድር ያለው የፖለቲካ አካሄድ ያስተከዛት በሀገሪቷ ውስጥ በንግድ ላይ የተሰማራችሁ ኦናኒና ፖለቲከኞች እንደማታምንና እምነቷን በፈጣሪዋ ላይ እንደሆነ ተናግራለች። I don't trust politicians the only being I trust is God. በሀገሪቱ የፖለቲካ ስትራቴጂ ላይና በሀገሪቱ ምርጫ ላይ ተስፋ የቆረጡ 30 ሚሊዮን የካሜሮን ዜጎች ዘንድሮ የሚደረገው ምርጫ ለመምረጥ ከ8 ሚሊዮን በላይ ዜጎች ብቻ እንደተመዘገቡ ታውቋል። የካሜሮን የህገ መንግስት ምክር ቤት የመጨረሻውን ውጤት ይፋ የሚያደርገው በፈረንጆቹ ኦክቶበር 26 እንደሆነም ታውቋል። የፖል ቢያን አስተዳደር የሚቃወሙት የካሜሮን የፖለቲካ ሳይንስ ምሁር ስቴፋን አኳ ለአጃንስ ፍራንስ ፕሬስ በሰጡት ቃል የዋህ መሆን የለብንም በማለት የተናገሩ ሲሆን ስልጣኑን በድጋሚ በእጁ ላይ ለማድረግ በቂ ዘዴ እንዳለው በሚገባ እናውቃለን በማለት ተናግረዋል። ሌላኛው ፍራንኮስ ኮራድ የተባሉ የኢኮኖሚክስ ባለሙያ ለሮይተርስ በሰጡት ቃል ፖል ቢያ ተቃዋሚዎችን በዘዴ በመከፋፈል በስልጣን ላይ ለ43 አመታት ያህል መቆየታቸውን በመግለጽ በካሜሩን ምድር እየተካሄደ ያለውን ነገር ብዙም የማናውቅ ብንመስል አይመስልም ነገር ግን ለምርጫው ያዘጋጁት ማሽን ለመጨረሻ ጊዜ በስልጣን ላይ እንዲቆዩ ሊያደርጋቸው እንደሚችል መናገራቸውን አልጀዚራ ዘግቧል። በካሜሮን ምድር ላለፉት 20 አመታት በተደረጉ ምርጫዎች ላይ ከሰባ በመቶ በላይ በሆነ ድምጽ እንዳሸነፉ በማስነገር የካሜሮን ህዝብን ሲያስተዳድሩ የነበሩት ፖል ቢያ ከባለፈው አመት ግንቦት ወር ጀምሮ በህዝብ ፊት አለመታየታቸው፣ ነገር ግን በትናንትናው ዕለት በነበረው የምርጫ ስነ ስርዓት ላይ መታደማቸው በበርካቶች ዘንድ ግርምትን ፈጥሯል። ለ43 አመታት እሳቸውን በመምረጥ በስልጣን ላይ እንዲቆዩ ያደረጋቸውን ህዝብ እንደከዚህ ቀደሙ ለድጋፍ ሰልፍ እንዲወጡላቸው ጥሪ ያቀረቡት ፖልቢያ በማሩዋ ከተማ በመቶዎች የሚቆጠሩ ሰዎች የድጋፍ ሰልፍ እንደወጡላቸው አጃንስ ፍራንስ ፕረስ ዘግቧል። በቀድሞ ደጋፊዎቻቸው ፊት የተነፈጉት ፖልቢያ በሀገሪቱ ውስጥ ያለውን ስራ ለፓርቲ አባላቶቻቸውና ለቤተሰቦቻቸው በመተው አብዛኛውን ጊዜያቸውን በአውሮፓ ምድር እንደሚያሳልፉ አሶሺየትድ ፕረስ ዘግቧል። የነዳጅ ምርት እንዳላት የሚነገርላት ካሜሮን ከአስር ሰዎች ውስጥ አራት ያህሉን በድህነት እንደምታኖርም ይፋ ተደርጓል። በካሜሮን ዜጎች ዝቅተኛ የኑሮ ደረጃ በተመለከተ መግለጫ ያወጣው የዓለም ባንክ ምርጫ እያደረጉ የሚገኙ ካሜሮናውያን። በኑሮ ውድነት፣ በከፍተኛ የስራ አጥነትና በንጹህ የመጠጥ ውሃ እንዲሁም በጤና አጠባበቅና በትምህርት ጥራት እጦት እየተሰቃዩ እንደሚገኙ አስታውቋል። በዋና ከተማ ያውንዴ በሹፍርና እየተዳደረ የሚገኙ ሀሳን ጀብሪል ለሮይተርስ በሰጠው ቃል በሀገሪቱ ውስጥ ስራ ቢፈልግም ምንም አይነት ስራ ለማግኘቱን በመግለጽ ለቀድሞ ለካሜሩን መንግስት ቃል አቀባይ ባካሪ ድምፅ ለመስጠት እቅድ እንዳለው ተናግሯል። የቀድሞ የካሜሩን መንግስት ቃል አቀባይ በመሆን ሲያገለግሉ የነበሩት ኢሳ ባካሪ ለ43 ዓመታት ካሜሩናውያን ሲያስተዳድሩ የነበሩትን ፖል ቢያን በማሸነፍ ሀገሪቱን በፕሬዝ

እነዚህ ግብፅ ጥቅሟን ለመጠበቅ በዝምታ እንደማትቀመጥ አስታወቀች። የግብፁ ፕሬዚዳንት አብደል ፈታህ አል ሲሲ በግብጽ እየተደረገ ባለው ስምንተኛው የካይሮ የውሃ ሳምንት ጉባኤ ላይ ባደረጉት የመክፈቻ ንግግር ግብፅ የኢትዮጵያን ኃላፊነት የጎደለው አካሄድና የውሃ ጥቅሟን በሙሉ ለመጠቀም በዝምታ እንደማትቀመጥ አስታውቋል። ፕሬዚዳንቱ አክለውም ግብጽ በናይል ወንዝ ላይ የሚወስዱትን ዓለም አቀፍ ደንቦችንና ስምምነቶችን ወደ ጎን በመተው የተፋሰሱን ሕዝቦች ጥቅም አደጋ ላይ የሚጥሉ እርምጃዎችን በሙሉ እንደማትቀበል አስታውቋል። ፉከራና ቀረርቶ ብቻ ምንም አይነት ውጤት የማታመጡ በመባል በዜጎቻቸው ምክትብ ጠለጠሉት ፕሬዝዳንት አብደል ፈታር ሲሲ የግብጽ የውሃ ደህንነት የህልውና ጉዳይ ነው፣ በማለት ያስታወቁ ሲሆን በናይል ወንዝ ላይ ያንድ ወገን እርምጃ ውድቅ እንደሚያደርጉ አስታውቋል። ከኢትዮጵያ ጋር በህዳሴ ግድብ ምክንያት ውጥረት ውስጥ ስትገባ የነበረችው የአረብ ሀገራቶችን በመያዝ በኢትዮጵያ ላይ ጫና ስታረግ የነበረችው ግብጽ አሁንም በህዳሴ ግድብ ምክንያት የማስጠንቀቂያ መልእክቷን በፕሬዚዳንቷ አብደል ፈታር ሲሲ በኩል ማስተላለፏን ቀጥላለች። የአፍሪካውያን ችግር በአፍሪካ እንፈታለን፣ በማለት በህዳሴ ግድብ ዙሪያ በካይሮ ድርድር ስታደረግ የነበረችው አሁን ላይ በአብደል ፈታል ቡርሃንና በመሐመድ ሀምዳን የሀገሩን አማካኝነት በወደመችው በሱዳና ዋና ከተማ ካርቱም ልኡካኖቿን በመላክ ድርድር ስታደረግ የነበረችው በድርድሩ ላይ የተለየ ጥቅማ ማስጠበቅ ያልቻለችው የኢትዮጵያንም የህዳሴ ግድብ ማስቆም ያልቻለችው ግብጽ አሜሪካንና ዶናልድ ትራምፕን አማሉኝ በማለት ወደ ዋይት ሀውስ ስትሮጥም ታይታለች። ዶናልድ ትራምፕን በመያዝ የኢትዮጵያ ህዳሴ ግድብ እንዲስተጓጎል ያለደረጉት በፍልስጤማውያን ምክንያት ከትራምፕ ጋር የተቃቀሩት አልሲሲ ኢትዮጵያ የገነባችው ታላቁ የህዳሴ ግድብ ፍትሐዊ በሆነ መልኩ ለመጠቀም ህጋዊ በሆነ ስምምነት መመራት እንዳለበት አስታውቀዋል። በርካታ ውሃዎችን የያዘችው ነገር ግን ይህን ውሃ ወደ ንጹህ የመጠጥ ውሃ ያልቀየረችው አፍሪካ አሁንም ከ300 ሚሊዮን በላይ ዜጎቿን በንጹህ መጠጥ ውሃ እያሰቃየች እንደሆነ ሲገለጽ ቆይቷል። በጋዛ ሰርጥ ሰላምን ካላመጣው በማለት በዶናልድ ትራምፕ አዛዥነት ከኳታር ጋር በመሆን ሲሰሩ የነበሩት በእርስ በርስ ጦርነት መጥፎ ጊዜን እያሳለፈች የምትገኘውን ሱዳንን ችላ ያሉት አልሲሲ በመላው አፍሪካ በንጹህ መጠጥ ውሃ እጥረት እየተሰቃዩ የሚገኙትን አፍሪካውያንን ከኢትዮጵያ ጋር በመሆን ስራ ከመስራት ይልቅ ጦር የሚሰብቅ መልእክቶችን ማስተላለፋቸውን ቀጥለዋል። የቢን ሰልማን ወዳጅ የሆኑት ለአረብ ሀገራቶች በኢትዮጵያውያን ውሃ ግብርናቸውን ዘመን የተለያዩ የግብርና ምርቶችን ወደ አረብ ሀገራቶች ሲልኩና ረብጣ ዶላሮችንም ሲሰበስቡ የነበሩት ፕሬዝዳንት አልሲሲ ይህ ገንዘባቸው የሚቀርባቸው መስሏቸዋል። በዚህም ምክንያት በኢትዮጵያ ላይ ማስፈራሪያ መልእክቶቻቸው ማስተላለፋቸውንም ቀጥለዋል። በህዳሴ ግድብ ምክንያት ኢሳያስ አፈወርቅን ዛሬም እንደ ትናንቱ በረሃ እየለበለባት ከምትገኙ አስመራ የሚያስመጡት ሀሰን ሼክ መሐሙድንም ከሞቃዲሾ ካይሮ ድረስ ሲያስመጡ የነበሩት አልሲሲ አሁን ላይ የሀሰን ሼክ መሐሙድን ጆሮ ያጡት መስለዋል። ከአልሲሲ ጋር ሲመክሩ የነበሩት የሶማሊያው ፕሬዝዳንት ሀሰን ሼክ መሐሙድ ግብፃውያንና ና ሲሲን ባስቆጣው የህዳሴ ግድብ ምርቃት ላይ በመገኘት ሀገራቸው ከኢትዮጵያ ጋር ያላትን ግንኙነት ወደ ነበረበት ቦታ ለመመለስ ሲጥሩ ታይተዋል። ፕሬዚዳንቱ በትናንትናው ዕለትም ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በሁለትዮሽና ቀጣናዊ ጉዳዮች ላይ ውይይት በማድረግ ፕሬዝዳንት አልሲሲን ያስቆጣ ተግባር ፈጽመዋል። ከ100 ሚሊዮን በላይ የሚሆኑ ዜጎቿን ህይወት የሚነካ ጉዳይ እንደገጠማት የምትናገረው ግብጽ 98% ከኢትዮጵያውያን ጓዳ በሚወጣው የህዳሴ ግድብ ላይ የይገባኛል ጥያቄ ስታቀርብ መቆየቷም አይዘነጋም። አመታዊ የዝናብ መጠኗ በአማካኝ 1.3 ቢሊዮን ኪዩቢክ ሜትር የማይበልጥ እንደሆነ ሲነገርላት የነበረችው ካይሮ በህዳሴ ግድብ አማካኝነት ከኢትዮጵያ ጋር ያላትን ውጥረት ለማባባስ ፕሬዝዳንቷን ከፊት ለፊት አሰልፋለች። በኢትዮጵያ ላይ ጠንከር ያለ መልእክታቸውን ያስተላለፉት ፕሬዝዳንት አልሲሲ ልማት የአንድ ሀገር ጥቅም ሳይሆን የጋራ ኃላፊነት ነው በማለት አስታውቀዋል። በኢትዮጵያ ላይ ክሶችን ለማቅረብ ወደ ኋላ የማትለው ግብጽ ከሰሞኑ በሱዳን ለተከሰተው የጎርፍ አደጋ የኢትዮጵያ ህዳሴ ግድብ ስነስርዓት በጎደለው መንገድ ውሃ በመልቀቁ ምክንያት አደጋው እንደተከሰተ ስታስታውቅ ቆይታለች። የኢትዮጵያ የህዳሴ ግድብ በግብፃዊያን ላይ የውሃ እጥረት ሊያስከትል እንደሚችል ስትገልጽ የቆየችው በሱዳን ለደረሰው የጎርፍ አደጋ ኢትዮጵያን ተጠያቂ ያደረገችው ካይሮ አሁንም እንደከዚህ ቀደሙ ክስ ማቅረቧን ቀጥላለች። በጋዛ ሰርጥ ለሰፈነው ሰላም አስተዋጽኦ ባደረገችው ሻርም ኤልሻ ከተማ በጋዛ ያለውን ጦርነት ለአንዴና ለመጨረሻ ጊዜ ለማስቆም የሚያስችል ዓለም አቀፍ ስብሰባ ያዘጋጀችው፣ በዚህም ስብሰባ ላይ ዶናልድ ትራምፕን ጨምሮ በርካታ የሀገራት መሪዎችን የጠራችው ካይሮ በህዳሴ ግድብ ዙሪያ ከሀገራት መሪዎች ጋር ውይይት እንደምታደረግም ከወዲሁ ተገምቷል። ውድ የሀሳብ ሚዲያ ተከታታዮቻችን ለዛሬ የነበሩ መረጃዎች እነዚህን ይመስሉ ነበር። ቻናላችንን ላይክ ሼር ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። በቀጣዩ ቀን እስክንገናኝ ሰላም ቆዩልን።